የሊቀ ሊቃውንት ልጆች ነው። ያልተማረ ሀገር መምራት አይችልም። ተሞክሮም ልምድም በዚህ እድሜያቸው ይህንን ስርዓት ለመገርሰስ ትልቅ አስተዋጽኦ እያደረጉ የሚገኙ የጦር መሐንዲስ፣ ተብለው የሚጠሩት ኮሎኔል ማነገረው ሀሳብ እዚች ላይ ይጨምሩልናል። እንዴት አላችሁ? እንደምን አላችሁ። አዎ ትልቅ ሰው ብሎኛል። ትልቅ ሰው ነኝ፣ ሽማግሌ ነኝ። በዚህ በሽምግልና እድሜዬ አማራ ነጻ ለማውጣት መድከም ያለብኝን ደክሜ ሕይወቴን ሰጥቼ ማለፍ አለብኝ ያለ ብዬ ስላመንኩ ልጆችን ልጆቼን ቤተሰቤን ኑሮዬን እርግፍ አድርጌ ወጥቼ በዚህ ትግል ላይ ይገኛለሁ። አሁን ለእናንተ ማለት የምፈልገው ለልጆቼ ቅድም መምህር ሰፊውን ጉዳይ ነግረዋቸዋል። እኛ አማራዎች የሊቀ ሊቃውንት ልጆች ነን፣ የሊቀ ሊቃውንት ልጆች ነን። የሊቀ ሊቃውንት ልጆች የምንሆነው እንዴት ነው? ተዋልደን እዚህ በመድረሳችን ሳይሆን አባቶቻችን በዓለም ደረጃ ለብቻቸው የቀን መቁጠር ያላቸው አማራ አባቶች የአማራ አባቶች በዓለም ደረጃ የቀን መቁጠር ያላቸው፣ የመነጋገሪያ ቋንቋ አለን አማርኛ፣ የራሳችን ጽሑፍ አለን የቤተሰብ አኗኗር ባህል፣ ወግ ለቅሶ፣ ሰርግ የራሳችን ነው። እናቶቻችን እንጀራን ሰርቶ ማዘጋጀት፣ ጠላ፣ አረቄ የእነሱ ሙያ ነው። ለዚህ ነው የሊቀ ሊቃውንት ልጆች ነን የምንላችሁ። ከአለም በሰውነታችን ተመሳሳይ ብንሆንም አለም ያላት እውቀት የተለያየ ነው እና ከዛ ባለ እውቀት ከምንላቸው የእኛ አባቶች ሊቀ ሊቃውንቶች የሆኑ ናቸው። ይሄን ምርምር ድረሱበት። ይህን ሕዝብ ነው ካለው ቦታ ላይ እናጥፋው ብለው ተባብረው እየዘመቱ ያሉት። ስለዚህ መቆም አለባቸው። ሽማግሌ፣ ወጣት፣ ልጅ፣ ሴት ወንድ አይልም። ይህንን እልቂት ሁላችንም ማስቆም አለብን። መቆም አለበት። ይህንም ማስቆም የምንችለው ስላለቀስን ስለጮሆን አይደለም ጠበንጃ ስን በመዋጋት ያለውን መጥፎ አመለካከት ያለው መንግስት ጥለን በቦታው ኢትዮጵያኖች የሚፈቅዱት በሚስማሙበት አኳሆን መንግስት መስርተው ኢትዮጵያ የአባቶቻችን አጥንት የተከሰከሰባትን እንደነበረች አድርገን ለመቆየት ነው። ስለዚህ ይህን ትግል ነገ እንደምትሰልፉበት አልጠራጠርም። ሁሉ ነገራችን ግን እኛ መስዋዕትነት ስንከፍል የእናንተን የወደፊት ኑሮ የተሻለ ለማድረግ መሆኑን ማወቅ አለባችሁ። ስለዚህ ትግላችንን አክብሩት። ጠግበን አደለም እኔ አሁን ጠግቤ ኖር ይባል ይቻላል? አይደለም ጠግቤ አደለም። የአማራ እልቂት፣ በአማራ ላይ እየደረሰ ያለው ስቃይ አማራ መሬቱን ተነጥቆ በድህነት እየተሰደደ ስላየው፣ ይህንን ተቃውሜ ነው የምታገለውና እናንተም ይህን አስተሳሰብ በጥልቀት እያወቃችሁ የእኛን አላማ ተከትላችሁ ሀገራችሁን የምትገነቡ ወጣቶች መሆን አለባችሁ። አመሰግናለሁ። እሺ፣ እናመሰግናለን። ይህንን ካል መጀመሪያ ለራሳችሁ ሞራል ስጡልኝ። አሁን ሞራል የሰጣችሁልኝ ለምን መሰላችሁ? እዚህ ትምህርት ቤት ባለኝ ጥናት አንድም ተማሪ የሥነ ምግባር ግድፈት ያለበት ተማሪ የለም፣ አረጋግጠናል። እለት በእለት የእናንተን ሰላም የእናንተን ደህንነት እንከታተላለን። አንድም የወጣ ባህር ያለው ተማሪ አላጋጠመንም። ይሄ ነው ፋኖነት። እናንተ የፋኖ አባል ናችሁ፣ ተማሪዎች ናችሁ። ፋኖነት ማለት መዋጋት ብቻ አይደለም፣ ሀገር በሁለት እግሯ እንድትቆም መስራት ነው። ለሚሰጠው ትምህርት እንቅፋት ያለ መሆን ፋኖነት ነው። ስለዚህ ይህን እንድታጠነክሩ፣ ወደፊትም እንድታስቀጥሉ አሳስባለሁ። ከዛ ውጪ አንድም ተማሪ ብትሆን ብትጠለፍ ማሳወቅ መቻል አለባችሁ። ጠለፋ ጭራሽ በፍጹም በሚባል ደረጃ ነውር ነው፣ ወንጀል ነው። ግልጽ ነው አይደል? አንድም ተማሪ የምትደፈር ተማሪ አትኖርም። እኛ ባለንበት ቀጠና ግልጽ ነው። አንድም ሌባ እንዲኖር አንፈቅድም። ግልጽ ነው አይደለ? ስለዚህ ማህበረሰቡን የሚያውክ ትምህርት ቤት ተቋማትን የሚያውክ ካለ የማያጠራጥር ምንም የማያሻማ እርምጃ እንወስዳለን። ስለዚህ ሁላችሁም መምህራኖቻችሁ አባቶቻችሁ ናቸው አይደለ፣ መምህራኖቻችሁ እናቶች ናቸው። ከነሱ ጋር እስካሁን ባለው መስተጋብራችሁ እንድትቀጥሉ ማሳሰብ እንፈልጋለን። ትምህርት ቤት እየሰራ ነው አይደለ፣ ግንባታ እየሰራን ነው። እኛ ልማት ነው የምንፈልገው። የአማራ ህዝብ አለማም አንዱ መነሻችን ነው አንዱ ጥያቄያችን ነው እየታገልንም እየተዋጋንም መንገድ እንደምታዩት እየሰራን ነው፣ እያለማን ነው፣ የአማራን ህዝባችንን እየጠቀምን ነው የምንሄደው። ሄደው ጸረ ልማቶች አይደለንም። ጸረ ልማት ኃይሎችን ግን ነገም ተነጎዳም በጀመር ነው በአፈሙስ ትግላችን እስከ ጥግ ድረስ እንታገለዋለን። ይህን ስርዓት እንገረስሰዋለን። ይህ የሚሆነው እናንተ ከጎናችን ስትሆኑ ነው። እናንተ ትልቅ አደራ አለባችሁ ብያችኋለሁ ቅድም ተምራችሁ መተካት መቻል አለባችሁ። ያልተማረ ሀገር መምራት አይችልም። ስላልተማሩ ነው የግዢ ወረቀት ይዘው ሀገር እያፈረሱ ያሉት። ስለዚህ ያ እንዳይሆን እውነተኛ ተማሪ ሆናችሁ እውነተኛ የእውቀት ባለቤት ሆናችሁ ነገ ሀገር እንድትመሩ እንፈልጋለን። እኛ በባለፈው ስልጠና ስንጀምር ተማሪዎች መጣችሁ ነበረ እንሰልጥን ብላችሁ ፋኖ ነው ከልክለናችኋል። እናንተ ሰልጥናችሁ ተዋክታችሁ አይደለም ውጤት የምታመጡት ሀገር የምታቆሙት። ስለዚህ እናንተ ተምራችሁ ነገ ተዋክቶ ደሙን አፍሶ አጥንቱን ከስክሶ ነገ ሲያስረክባችሁ እቺ ሀገር አርሶ አደራችሁን። እኛ ጋር ስለቆያችሁ እጅግ በጣም ከልብ እናመሰግናለን። በእኛ በኩል ያለንን ጨርሰናል ሰላሙን